ምዕራፍ ሠላሳ ሁለት ያዕቆብ ላባን ለመገናኘት እንደተዘጋጀ ተዘጋጀ። ያዕቆብም መንገዱን ሄደ። በዐይኖቹም የእግዚአብሔርን ሠራዊት ከትመዋየ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ። የዚያንም ስፍራ ስም ተአየን ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴር ምድር ወደ ኤዶም ሀገር በፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት በላባ ዘንድ በስደት ተቀመጥኩ፣ እስከ ዛሬ ድረስ ቆየው ላሞችንም ግመሎችንም አህዮችንም በጎችንም ወንዶች አገልጋዮችንም ሴቶች አገልጋዮችንም አገኘው አሁንም በፊትህ ሞገስ አገኝ ዘንድ ለጌታዬ ለኤሳው ለመንገር ላኩ። የላካቸው መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፦ ወደ ወንድምህ ወደ ኤሳው ሄድን ነበር፤ እርሱም ደግሞ ሊቀበልህ ይመጣል፤ ከእርሱም ጋር አራት መቶ ሰዎች አሉ። ያዕቆብም እጅግ ፈራ፣ የሚያደርገውንም አጣ። ከእርሱም ጋር ያሉትን ሰዎች፣ ላሞችንም፣ ግመሎችንም፣ በጎችንም ሁሉ ወገን አድርጎ ከፈላቸው። ያዕቆብም እንዲህ አለ፦ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ይድናል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴ የይስሐቅ አምላክ ሆይ፣ ወደ ምድር ወደ ተወለድህበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልኸኝ እግዚአብሔር ሆይ፣ ለባሪያ ባደረግከው በምሕረትህና በእውነትህም ሁሉ በጎን አድርግልኝ በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና፣ አሁን ግን የሁለት ክፍል ሰራዊት ሆንኩኝ። አቤቱ የወንድሜ ከኤሳው እጅ አድነኝ፤ መጥቶ እንዳያጠፋኝ እናትን ከልጆቿ ጋር እንዳያጠፋ እኔ የፈራዋለሁና። አንተን በእርግጥ መልካም አደርግልሃለሁ በዘርህ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባሕር አሸዋ አድርጋለሁ ብለህ ነበር። በዚያች ሌሊት በዚያው አደረ። ለወንድሙ ለኢሳው የሚወስደውን እጅ መንሻ አወጣ። ሁለት መቶ እንስት ፍየሎችና ሀያ የፍየል አውራዎችን፣ ሁለት መቶ እንስት በጎችንና ሀያ የበግ አውራዎችን፣ ሀምሳ የሚያጠቡ ግመሎችን ከግልገሎቻቸው ጋር አርባ ላም፣ አስር በሬ፣ ሃያ እንስት አህያ፣ አስርም የአህያ ውርንጭላዎች። መንጎቹንም ለየብቻ ከፍሎ ለብላቴኖቹ ሰጣቸው። ብላቴኖቹም በፊቴ እለፉ፣ መንጋውን ከመንጋው አርቁ አላቸው። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማነህ? ወዴስስ ትሄዳለ? በፊትህ ያለው ይህስ መንጋ የማን ነው ብሎ የጠየቀህ እንደሆነ፣ በዚያ ጊዜ አንተ ለጌታዬ ለዔሳው እጅ መንሻ የላከው የአገልጋይ ያቆብ ነው። እርሱም ደግሞ ነው የኋላችን ተከትሎናል በለው። እንዲሁም ሁለተኛውንና ሦስተኛውን በፊቱ የሚሄዱትን መንጋ መንጋውን የሚነዱትን ሁሉ እንዲህ ብሎ አዘዘ። ወንድሜ ሳው ባገኛችሁ ጊዜ ይህንኑ ነገር ንገሩት። እንዲህም በሉት፣ እነሆ አገልጋይ ያቆብ ከኋላችን ነው። በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም ማያለው ብሎናል። እጅ መንሻውን ከእርሱ አስቀድሞ ላከ። እርሱ ግን በዚያች ሌሊት በሰፈር አደረ። የያዕቆብ ትግል። በዚያችም ሌሊት ተነሳ፣ ሁለቱን ሚስቶቹንና ሁለቱን ዕቁባቶቹን አስራ አንዱንም ልጆቹን ይዞ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው። ገንዘቡንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ያዘው። ያዕቆብም የጭኑ ሲታገለው ደነዘዘ። እንዲህም አለ ሊነጋጎ ቀዷልና ልቀቀኝ። እርሱም ቃል ባረከኝ አለው እንዲህም አለው ማን ነው እርሱም ያዕቆብ ነኝ አለው አለው ከንግዲ ወዲያ ስም እስራኤል ይባል እንጂ ይባል ከእግዚአብሔር እና ከሰው ጋር ታግለህ በርትታሃልና ያዕቆብም ስምህን ንገረኝ ብሎ ጠየቀው እርሱም ስሜን ለምን ትጠይቃለህ? ድንቅ ነውና አለው። በዚያ ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው ሰውነቴም ዳነች ሲል የዚያም ቦታ ስም ራየ እግዚአብሔር ብሎ ጠራው። ራየ እግዚአብሔርንም በተወ ጊዜ ፀሐይ ወጣችበት። እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወር የወርችን ሽሉዳ አይበሉም፣ ያዕቆብን ጭን ይዞ የወርቹን ሽሉዳ አደንዝዟልና።